አይደለም ውሃ ከመስጠት በፊት ሄላ እሺ ሰላም ነው፣ ነሽ? አለሁ፣ እኔ እግዚአብሔር ይመስገን። እነው ቪዲዮ እያየሽ ነበር። እንዴህ በጣም ያስጠላል እኮ እናቱም መቶ መተዋል። በጣም ከባድ ሆኗል። አይ የባልቤተሰብ ምናምን ሲባል ጭራሽ ጭራሽ አላምንም ነበረ ማለት ማቃጠር ነው ምናምን። ቆይ ለማንም በኋላ ደውልልሻለሁ፣ በኋላ ደውልልሻለሁ ውዴ። አይ ሰው መጥቶ ነው። እሺ፣ እሺ፣ እናወራለን በኋላ። ማጥቶሽ ና የያዝኩሽን ስራ ምግብ ሰርተሽ አታወሪም እንዴ? አረ፣ እዚህ ጋር ነው እንደምትቀመጭው፣ ኩሽና ምግብ በሰራሽ በል ልብስ? እህ? እኔ እኮ እዚህ ጋር ምፈቅድልሽ እነሱ ሲኖሩ ነው እንጂ ታውቂያለሽ፣ እዚህ ጋር ተቀመጭ እንደማለት። የሶፋ ልብስ የታጠበው ለበዓል እንደፈለግሽ ለብሰሽ ቁጭ ትይበት። አረ፣ ሰማሽ ነው አንቺ። ቤተሰቦች ሲኖሩ ምንድን ምትቀርበለት ምንድን፣ ዝምታ ያለ ጸባይ እንዳለው ሰው ወንድምሽ እና እናትሽ ቤት እኮ እንዴት እንደምትወኝ አንቺ ታውቂዋለሽ። ነገር ለበቃ እየሰማሽ ነው ወይ? ልብስሽን ተቀይረሽ ቀይረሽ ብትቀመጭ ይሻላል። እንደዚህ ኩሽና የሰራሽበት ምናምን። እንዴት ነው አስተዳደግሽ? እንደዚህ ነው እንዴ? አታውሪም ታነሽ ከዚህ ወይኔ መድኃኔዓለም፣ ደግሞ መንጉር ነው የገባው። አሞ ምን አስነክቶ ነው ላከው? ታናሽ ከዚህ እ እኔ እኮ ተጠጊ አይደለም ያልኩሽ ታናሽ ነው ያልኩሽ። አሳቢም እንዴ ከአሁን በኋላ ሲደመረ ማለት ነው እናትሽ እና ወንድምሽ ሲኖር ብቻ ተቀመጭ። ደግሞ እንደዚህ አለች ብለሽ ብትናገር እነሱ ሲወጡ ማረግሽ ናታቂ። እኔ ሳቀ ያልኩም እኮ የምሬ ነው እየቀለድኩ አይደለም እንዴ እኔ ራሴን ቤተሰቦች አልፈልግም፣ እንኳን የሰው ቤተሰብ እየሰማሽ ነው ታነሽ፣ በቃ ሁለተኛ እነሱ ሲኖሩ ብቻ። ያም ደግሞ እነሱን እኔን እንዳይናገሩ ስለምፈልግ ነው። አማ ፈገር መጣ። አንድ እሺ፣ እኔ ነሽ ውሎ እንዴት ነበር ይጠይኝ? ደህና ነሽ ውሎ እንዴት ነበር

ምንድነው ስጀመር፣ እንደዚህ ተራርቃችሁ የተቀመጣችሁ? ጎንሻ ታስቀምጫት። ምን እንግዲህ ዋ ፍቅድ ጋና ነው። አሁን እኮ የመጣችሁ ስትጫዋት ቆይታ። ምግብ አምጥቻላችሁ ነበር ከውጭ ለሷና ላዶኒ ኬክ ገዝቻላችሁ። ቢይ ቢያት እንደው ማይቻ አላቀም ምናምን አለች። እኔ ግን ማዘባ የምትለው ነገር ሁሉ እውነት ነው ማለት ነው ማለት ማዘር። ደሞ ምን አለ የምርሽን ነው ተነሽ ብላሽ አለች። አንተ እየቀለደች ነው። ዝምባይ ዝምባይ። አንቺ ከሷና ከኔ ማነው ምታምነው? ሲጀመር እንዴ ገና ከውጭ መተ ነገር ይዘን እንደምትመጣው ምን ማለት ነው? እሷና እና ነው። እዛ ልጅ እኮ እምላት ላልገባት ይሆናል እንጂ ላይ ነው። ቤተሰብ ጋር እንደዛ አትሁኝ እልሻለሁ። ውሸቷን ነው እያመንካት ነው። ሰው ከወፃ ልጅ ናት የምትናገረውንም አታቅም እንዴ። የአስር ዓመት ልጅ ምን ሆኖ ሊናገረኝ ነው እንዴ? እኔ ብይሻለ እንደዛ ታነሽዋን ጭልኝ። ፈጣሪ ሆይ ውሀ ስጭ፣ ታነሽዋን ስጭኝ። ለምንድን ነው ሰውሰጠኝ አይደለም። ውሀ ከመስጠት በፊት እውነቶ ይሻለ። ይጣል ይጣል

እዚህ አይሻልም? እዚህ ትቀመጣ አመጣለሁ። የገዛሁት እኔ እኮ። ቤተሰብም እንደፈለገው እንዲዝናና ነው እንጂ ናንች ሶፋ ምንድን ነው? አላልኳትም። ሲጀመር እየዋሸች ነው። አረ በፈጣሪ አንቺ አትዋሽ እንዴ? አትዋሽም። እሷ ከትንሽ እስከ ትልቅ ልጅ እኮ ናት። ያየችው ነው የምትናገረው። እኔ እሷ ደስ ይበልሽ ማጣላት ማጣላት ምን ይሰራል ሲጀመር ምን አገባኝ ይሄ የጋራ ገንዘብ ነው። ሲጀመር እኔ ነው መስማት ያለባት ምን ማለት ነው? ትነሳና ትቀመጥ ትነሳ ልብስ ትቀይር እንዴ? ወገቤን አጉብጬ ነው የማሳጥበው ትነሳ በቃ ልብስ ትቀይር ቢያንስ ልብስ ትቀይር

ከእናንተ ጋር ንግግር አልፈልግም። የራሱ ትምህርት ለምሰራተኛም ጥታ እሷ ዝም ብላ ነው ልጅ ይሄዱልኝ በቃ አልፈልግም እኮ ነው እኔ ልጅ እንደገና አንተ ቤተሰብ ፊት በተለይ ነገር አልፈልግም እኔ ምን አገባኝ እንዴ? ይሄ ሁሉ በቃ ካሁን በኋላ ካለኝ ጀምሮ ወይ እነሱ ይሄዳሉ ወይ እኔ እለቅልሃለሁ፣ ምርጫህን ትወስዳለህ። አብዛው ስታገስት አብዛው ሰታገስ ትግስትም እኮ ልክ አለው እንዴ? ያማል እንደ አስምን ቀምሉ ነው እንደገና፣ ሰራተኛ እንኳን ይዘሃል እንደ ለነሱ እኔ ምን እንዳለብኝ። እኔ እኮ ሰራተኛ አይደለሁ ሚስት ነኝ። ገባህ አይደለ ታይ? እነሱ ቡና አንዴ ገንፎ ነው የምንፈልግ በቃ